የሰው ልጅን በጣም ከወደድከው አጠዋል። እውነት ብለሃል፣ እውነት ብለሃል። በጣም በጣም መውደር ብቻ በጣም መውደር ብቻ አብሮን አብሮ አያኖርም። ገባህ? አንዴ እነ ከላመት የት ነበር? ከአሁን ስትሄድ ቻናሉን ሊሸጥ ነው ኢሳ። ምስኪና ሰዘንከኝ ለማንኛውም ሰው ጋር ቪዲዮ ብሰራ እንደ ኢክራም ደግሞ ጥንዶች እንደ ኢክራም የሚያምርባት ሁሉ ነገር የሚያምርባት ኢክራም ናት። እውነት ለመናገር ማለት ነው ከማንኛውም ሴት ጋር ብትተዛዘል፣ ብትጠቃቀፍ፣ ብትወርቅ፣ ብትነሳ ከኢክራም ውጪ ምንም አያምርብህ። መውነቱ ልንገር ምንም አያምርብህ። አንዳንዴ ሰዎች ልንገራችሁማ አጠገባቸው ሆኖ አይን ቅንዲበን አያ የሚባላል ና ኢክራም አጠገብ ሆና አልታየችውም ነበር። አሁን ተሄደች በኋላ ይኸው ቻናሉ ሊሸጥ ነው። በቃ ከማንም ጋር መስራት አልቻለም ማለት ነው። ምስኪን እና በጣም ነው የሚያሳዝነው። ወይኔ ኢሳም ወይኔ ኢሳም፣ ይኸው ስትጃጃል፣ ጅላምፎ ጅላምፎ ሲያጫውትህ ኢክራም አመለጠችህ። የኔና ጥሩን ማንም ሰው አይለቅም። ስለዚህ ማንኛውም ሴት ጋር ብትሆን እርግጠኛ ጥርስ ይስቃን እንጂ መቼም ደግሞ ደስተኛ አትሆንም። ቪዲዮ ራሱ የሚያምርብህ ስትሰራ የሚያምርብህ፣ በቃ ከኢክራም ጋር ሁሉ ነገር እንቅስቃሴ፣ ምናምን የሚያምርብህ ከኢክራም ጋር ነው ብቻ። ሌላ ሴቶች ጋር የሰራሁ ቪዲዮ ራሱ አረ ቢስሚላ ውታን አለና ለዛሬ ለቻናል ለመሸጥ በቃ ምስኪን፣ እሱ ይርዳህ እንግዲህ። ምን ይባላል? ለማንኛውም እሱ ይርዳህ። ራስህን ጣልክ ምስኪና፣ ከባድ ነው። እና ምክራምዬ ዬ ደግሞ የቅናሽኔ ቆንጆ፣ የቅናሽኔ ቆንጆ። በቅኔ እየተወራወራችሁ ነው፣ እየተወጋጋችሁ ነው። በቅኔ በቅኔ ቅኔው አልተቻለ። እኔ እንዳንተ እጅ የበዛበት ወንድ በቃ ያቅለሸልሸኛል፣ ይጣላኛል። ውጣልኝ! ያቅለሸልሽሻል። አንተ ውጣልኝ፣ ወደዛ ውጣ። እውነትም ውጣ። እውነትም ውጣ። ውጣ ማለት ቀላል ነገር ወይኔ ወይኔ፣ ምስኪን አሳዘነኝ። ኢሳም እውነት የኔ ናት። እውነትም አስወጥታ ጥላሃለች። እሷ እየተንሸራሸረች ነው። አሰማህም? አሁን ላይ አሰማህም? መስሜ የዋጠት ነው። እስተዛሬ ለምናሃለች፣ እስተዛሬ አብራኩናለች። ከዚህ በኋላ ግን ኢክራም የለችም። የኔ ናት። ሽጡት። ግን ግን አንድ ጥያቄ ያለኝ ይትውን ስትሸጠው ማለት ነው አሁንም ኢክራም ድርሻ አላት ወይስ የራስህ ብቻ ነው? ይሄን ብቻ ግልጽ አደርግልን። መግዛትና ማሻሻጡ ችግር የለውም። የሮብ ሮብና አምስ ነው አምስና ክዳሚሳሚች ኮሽ ድሮን አውቷ አሁን እንደዚህ ሲቲ እየጠረረበት ነው ማለት ነው واللهም እሬን ከዚህት ጋር ካያሽ የሆነ ነገር መታሪኝ እሱ ለነገርሽ ላይ ኢሳም በጣም ተዋሰ ነው እሺ ቲክዩ ሰም ነው እሺ والله እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ እሺ

ምን ድን ነው የሚመስለው? እኔ ለቀ ታውቂዋለሽ? አውቀዋለሁ ባላ ምን ይመስላል? ችግር የለም ምን አልናገርሽም እኮ አንተ አሁን መልኬ የወለየ ይመስላል አልሽኝ። የእሱ የማነው ይመስላል እሱ አፋር ጎበዝ ነው ላይ አይ አረ፣ ምንድን ነው ማድረገው? እንትን ነው አሪፍ አሪፍ ነገር። አብዱ፣ አሁን ዛሬ የለቀኩት ቪዲዮ ጀምሮ ሶስቱን አይተህ ካልተመቸህ ብሎግ አድርገኝ። እንደውም አይሽ በስራዬ ምን ያህል እንደምታማሚው። ያው መቼም አንድ ሰው ብሎግ ቢያደርገኝ ምንም አልጎዳም ብለህ ነው አይደለም? ወላሂ እኔ እንደውም እንደዚህ ባሳመነ ቢሆን ኖሮ ይሄዳል። ከእጅ እኮ ነው። ገባሽ አልገባሽም? በወንደር ይዞኝ ነው አሁን። በወንደር ለቀቅ ሲያደርገኝ መስራት

ሃኖ ማጀስት፣ አዎ ወንድ ስለማትወድ በሴት ስለማዋራህ ብዬ ወይ ሲቷራ ልጅ ነው ቀሚስ ለብሶ ይመጣ ሰማ ኦቨን ኦቨን ካፌ አለ?

ታዲያ ይመስላል የመጨረሻ ፋራ ገና ሰው ሳይቀመጥ ቤተሰብ